በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንክሳር ዘወርኃ መጋቢት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት አስራ ሁለት በዚህች ዕለት ቅዱስ ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው እስራኤልንም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከ ተናገረች ድረስ አስደነገጠው ። መርገሙንም ወደ በረከት መለሰው። በአማላጅነቱም ለዘላለሙ ይጠብቀና ሜን። አርኬ ሰላም እብል ለዘይ ቀድም ጾታሁ እምለቅውማት ነፍሳት ለብሎ የማዕል ታይተክነፊሁ ሚካኤል ካህን ለመልእክተ ዲያቆን በአምሳሊሁ ይቅትል እድዋነ እድዋነ ነፍሴ የሂዞ በዲሁ ከመርእ ወሙ ካልኣን ይፍርሁ ቅዱስ ዲሜጥሮስ ሊቀ ጳጳሳት ወበዛቲ ዕለት። በዚችም ዕለት የከበረና በዚችም ዕለት የከበረና የተመሰገነ የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት አስራ ሁለተኛ ተሿሚ የሆነ የዲሜጥሮስ ድንግልናው የተገለጠበት ሆነ። የመገለጡ ምክንያትም እንዲህ ነው። ከእርሱ በፊት ሊቀ ጳጳሳት ለነበረው ለቅዱስ ዮልያኖስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦለት፣ አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለህ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ከአንተ በኋላ ሊቀ ጳጳሳት ሊሆን የሚገባው እርሱ ነው አለው። ማግስት በሆነ ጊዜም የከበረና የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረ ዮልያኖስ ዘንድ ገባ። ቅዱስ ዮልያኖስም ያዘው ከኔ በኋላ ሊቀ ጳጳሳችሁ እንሆ ብሎ ለሕዝብ አስረከባቸው። ስለ እን- ስለ እርሱም የእግዚአብሔር መልአክ እንደተገለጠለት ነገራቸው። አባ ዮልያኖስም ባረፈ ጊዜ በወንጌላዊው ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። በወንጌላዊው ማርቆስ ወንበር ከእርሱ በቀር ሚስት ኑራው የተሾመ የለም። ሰይጣንም በሰዎች ልቡና አደረ፣ በእርሱ ላይም በመናገር የሚአሙት ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መላክ ለቅዱስ ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ዲሜጥሮስ ተገልጦ እንዲህ አለው፦ ከህዝቡ የሚያሙህ አሉና ከልባቸው ጥርጥርን ልታርቅ ይገባል። ከሚስትም ጋር ከሚስትም ጋር ያለውን የገርልህን ምስጢር ትገልጥ ልትላቸው ይገባል። አንተ ራስህን አድነህ፣ በአንተ ምክንያት ሌሎች ይጠፉ ዘንድ አይገባም። ቸር ጠባቂ ከሆንክስ ወገኖችን ለማዳን ታገል። ማግስት በሆነ ጊዜም ይህ መጋቢት አስራ ሁለት ቀን ነው። የቁርባንን ቅዳሴ የቀደሰ ህዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞ እሳትን እንዲያነዱ አዘዛቸው። ወደ ሴቶች መቆሚያ ልኮ ሚስቱን አስመጣት። ከስራው የተነሳ ህዝቡ ያደንቁ ነበር፣ ምን ሊሰራ እንደፈለገ ሕዝቡ አላወቁምና። ከዚህም በኋላ ቅዱስ ዲሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱ መካከልም ገብቶ በመቆም እሳቱ እየነደደ በውስጡ ጸለየ። ከእሳቱን ፍም በእጁ ዘግኖ በልብሰተክኖው ላይ አኖረ። በእሳቱም ውስጥም ቆሞ ለረጅም ጊዜ ጸለየ። በልብሰ ተክህኖውም ውስጥ ያለ እሳት ያለ እሳት አይቀጣጠልም። ከዚህም በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊያዋ ውስጥ ጨመረ። ረዥም ጸሎትም ጸለየ። እሳቱም ከልብሶቻቸው እሳቱም ከልብሶቻቸው ምንም ምን አላቃጠለም። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ሕዝቡም ይህን ስራ በምን ምክንያት እንደሰራ ያስረዳቸው ዘንድ የከበረ ዲሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው፣ ያለ ውዴታው እርሷም ጋብቻን ሳትሻ እንዳጋቡት እንዲህም አለ። እንሆ በአንድነት እኛ 38 ዓመት ስንኖር በጋብቻ ስርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ አንድ ልብስ ለብሰን እንተኛለን ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት እንደሆነች አላውቃትም። በዚህ ሁሉ ዘመን በየሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንንም በዚሁ ሁሉ ዘመን ከሰው ወገን ለማንም ከቶ አልገለጥኩም ልገልጠውም ከቶ አልሻምና ግን እናንተ ከበደል ትድኑ ዘንድ እርሱ እግዚአብሔር አዘዘኝ እንጂ አላቸው። ከአዩትና ከሰሙት የተነሳ ሕዝቡ እጅግ አደነቁ፣ እግዚአብሔርንም አመሰገኑት እርሱን ስለማማታቸውም የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ቅዱስ ዲሜጥሮስን ለመኑት። እርሱም እርሱም ስህተታቸውን ይቅር ብሎ በጎ ስራን ከሚጠላ ከሰይጣን እንጂ ከእናንተ አይደለምና አትዘኑ አላቸው። ከዚህም በኋላ ባረካቸው፣ ወደ ቤታቸው ይገቡ ዘንድ በሰላም በፍቅር አሰናበታቸው አሰናበታ በሰላም ይገቡ ዘንድ አሰይገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱ ከቅዱስ ዲሜጥሮስ ከአዩት ታምራት የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር፣ አሜን። አርኪ ሰላም ለዲሜጥሮስ እንተበዴው ተጽፋ ሐሳበ አዝማን ዘድህር ወላህ አለፋ ዛራ የዮም ሀይለ ድንጋሌሁ በስምረተ አምላክ አልፋ አቁሮ እሳተ አቁሮ እሳተ በኩፋሩ ወለብሲቱ በአጽፋ ለለናፈቁ ህዝብ ከመይኩን ተስፋ። በዚችም ዕለት ደግሞ ከፍልስጤም አገር መላዚ በሰማይትነት አረፈ። በረከቱ ከእኛ ጋር ትኑ ለዘላለሙ አሜን። አርክኬ ሰላም ለከሰማይት መላዚ ዘምድረ ፍልስጤም ወልደ አጋዚ ምረተ ነዳያን ረብ እንዘ እዚ ከመታም ክረኒ ና ናዛዚ ቅድመ ይዳደ ቀኒ ሊተ ደሞት አሃዚ። መጋቢት አስራ ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዲሜጥሮስ ሊቀ ጳጳሳት፣ ደናግልናው ድንግልናው የተገለጠ ቅድስት ልዕልተ ወይን ቅዱስ መላዚ ሰማይት። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት ጠንቋይውን በለዓምን የገሰጸበትና አህያውን እንድትናገር ያደረገበት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስጢራዊ፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። ስጋዊ ፈቃዳቸውን የሚሰሩ ሁሉ እነርሱ በላይኛዊ የዓለም ሞት የሞቱ ናቸው። ግን በመንፈሳዊ ስራ የሥጋችሁን ፈቃድ ድል ከነሳችሁት ለዘለዓለም በሕይወት ትኖራላችሁ። የእግዚአብሔር መንፈስ የእግዚአብሔር መንፈስ የሚወደውን ሥራ የሚሰሩ ሁሉ የእግዚአብሔር ልጆች ናቸው። ዛቅረብ መጻፈን ተረሰ ዘተርበ ነቢያ ቅዱሳ መካን በክርታስ እንዘይ ደርስ አዲስ